ሰላም የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃዎቻችን ከምንመለከታቸው ጉዳዮች መካከል ኢሳያስ አፈወርቂ በአፍሪካ ቀንድ በኩሽና ሴም ቋንቋ ተናጋሪዎች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ አምባሳደር ዲና ሙፍቲ ተናግረዋል። የኤርትራው ፕሬዚደንት ላይ አምባሳደር ዲና ሙፍቲ ያሰሙትን ክስ በተመለከተ በዝርዝር የምንነግራችሁ ይሆናል። በተደጋጋሚ ከድርጊታቸው እንዲመለሱ ተነግሯቸው አልቻሉም። ጭራሽ ጭካኔያቸውና ክፋታቸው እየጨመረ ሄዱ። የመንግስት አመራሮች ላይ እርምጃ ወስጃለሁኝ ሲል የአማራ ፋኖ ብሔራዊ ኃይል አሳውቋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ባንዳዎችን እሸኝቻለሁ ሲል ይፋ ያደረገውን መረጃ ወደ እናንተ የምናደርስ ይሆናል። ጠቅላይ ሚኒስትሩ ከማይወክሉን ግለሰቦች ጋር ውይይት ሊያደርጉ ነው በማለት የጤና ባለሙያዎች ቅሬታ አሰምተዋል። በርካታ ቀናትን በስራ ማቆም አድማ ላይ የሚገኙት የጤና ባለሙያዎች ጠቅላይ ሚኒስትር አብይ አህመድ በቅርብ ህጻናት ከተወሰኑ ባለሙያዎች ጋር ውይይት ሊያደርጉ እንደሆነ ገልጸው እነዚህ ሰዎች ግን የተመረጡ ካድሬዎች ናቸው ሲሉ ቅሬታ አሰምተዋል። በዜናችን የምንመለከተው ይሆናል። ከዚሁ ጋር በተያያዘ ህዝብን በማነሳሳት በአመጽ የተከሰሱ የጤና ባለሙያዎች በድጋሚ ቀጠሮ ተሰጥቶባቸዋል። የእነርሱንም የችሎት ውሎ እንዲሁ የምንቃኝ ይሆናል። ኦፌኮና ኦነግ በቀጣይ ዓመት በሚደረገው ጠቅላላ ምርጫ ለመሳተፍ የሚያስችል አቋም ላይ አይደለንም ብለዋል። ለምን የሚለውንም በተመለከተ ማብራሪያ ሰጥተዋል። የፓርቲዎቹን መግለጫም በዜናችን ይዘናል። ከውጭ ደግሞ አሜሪካ ለቡርኪና ፋሶ መሪ ይቅርታ ጠይቃለች። ቅሬታ ባስነሰው ንግግር ዙሪያም ማብራሪያ ሰጥታለች። ለቡርኪና ፋሶ ፕሬዚዳንት ካፒቴን ኢብራሂም ትራውሬ አሜሪካ በይፋ ያቀረበችውን ይቅርታም በዜናችን ይዘናል። የአዲስ ኢንሳይደር ቤተሰቦች እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀ ቀሉን በአክብሮት ጋበዝን። መልካም ቆይታ ይሆነላችሁም። ከስህተታቸው ሊማሩ ያልቻሉ የአገዛዙ ባንዳዎች ላይ እርምጃ ወሰድኩኝ ሲል ፋኖ አስታወቀ። በተደጋጋሚ ቢመከሩም እንኳንስ ከስህተታቸው ሊማሩ ይቅርና ከዕለት ተዕለት ክፋታቸውና ጭካኔያቸው እየጨመረ ሄዱ የመንግስት አመራሮች ላይ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር የየጁ ክፍለ ጦር ቃኝ አባላት የመርሳ ከተማ አስተዳደር የማዘጋጃ ኃላፊው አቶ ሙልጌታ ሰማው ላይ እርምጃ እንደወሰዱ ገልጸዋል። በሰሜን ወሎ ዞን ሀብሮ ወረዳ በተለይም መርሳ ከተማ ከደሴና ኮምቦልቻ ቀጥሎ እንደ ክልል የባንዳዎች መፍለቂያና መሰብሰቢያ የዞኑ ወንጀል በመስራት ደረጃ ግንባር ቀደም ከተማ መሆኗ ይታወቃል ይላል። የአማራ ፋኖ ብሔራዊ ኃይል መረጃ። በዚህም የተነሳ መርሳ ከተማ አሳዳሪዎች የህዝብን ስቃይ ለማብዛት ህዝብን አጉል ፍረጃ በመፈረጅ ትራንስፖርት ከማገድ ጀምሮ በፋኖ ስም ያሰሯቸውን ንጹሐንን በግፍ ቅርጥፍ አድርገው በመብላት ይታወቃሉም ሲል የአፋብሃ መረጃ ይቀጥላል። እስካሁን የፋኖ መረጃ እንደሚያሳየው 113 ሰዎች በመርሳ ውሃ ወረ፣ ላሎ ቀበሮ ሜዳ፣ ዋጩ ሜዳ ተገለው ተጥለውም በጅብ ተበልተው ቀርተዋልም ይላል። የፋኖ ቤተሰብነህ እየተባለ የተደበደበ የታሰረ ቤቱን ለቆ የሄደው ቤት ይቁጠረው። ይህ ሁሉ ሲደረግ እባካችሁ ወንድሞቻችሁን አትግደሉ እየተባሉ በተደጋጋሚ ተመክረዋል። ይሁን እንጂ እንኳን እስከ ስህተታቸው ሊማሩ ይቅርና ከዕለት ዕለት ክፋታቸውና ጭካኔያቸው እየጨመረ በመሄዱ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር የየጁ ክፍለ ጦር ቃኝ አባላት የመርሳ ከተማ አስተዳደር የማዘጋጃ ቤት ኃላፊው ሙልጌታ ሰማው ላይ የማያዳግም እርምጃ ወስደዋል ሲል የአፋብኃ ልጅ ኢያሱ ኮር ህዝብ ግንኙነት ክፍል አሳውቋል። ኢሳያስ አፈወርቂ በአፍሪካ ቀንድ በኩሽና ሴም ቋንቋ ተናጋሪዎች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ አምባሳደር ዲና ሙፍቲ ተናገሩ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የአፍሪካን ቀንድ ለማተራመስ እየጣሩ ነው፣ በሴምና ኩሽ ቋንቋ ተናጋሪ ህዝቦች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ የኢትዮጵያ ህዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ተችተዋል። ፕሬዚዳንቱ ኢትዮጵያንና ሰፊውን የአፍሪካን ቀንድ ለማተራመስ የሚያደርጉትን ጥረት

አምባሳደሩ አሳስበዋል። የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል የሆኑትና የቀድሞ ውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ ሆርን ሪቪው ድረገጽ ላይ ባሰፈሩት አስተያየት የኢሳያስ አፈወርቂ የወቅቱ ፕሮጀክት ዋነኛ ትኩረት የአማራና የትግራይ ሚሊሻዎችን በማስተባበርና በማቀናጀት የኢትዮጵያን የፌዴራል መንግስት መጣል ነው ሲሉ ገልጸዋል። አምባሳደር ዲና በጽሁፋቸው የኤርትራው ፕሬዝዳንት የኦሮሞ ማህበረሰብ በኢትዮጵያ ውስጥ እንዲጠላ ለማድረግ እየሞከሩ ነው ሲሉም ገልጸዋል። አምባሳደሩ ለዚህም ፕሬዚዳንቱ ፕሬዝዳንቱ ፍጹም ያልተረዱትን ጽንሰ ሀሳብ ኦሮሞማን በንግግራቸው ጠቅሰዋል ሲሉ ተችተዋል። የፕሬዝዳንቱ ጣልቃ ገብነት በቃላት ብቻ የተገደበ አይደለም ሲሉ የኮነኑት አምባሳደር ዲና የኢትዮጵያ መንግስትን በትጥቅ ለመታገል የሚንቀሳቀሱ ኃይሎችን የቁሳቁስ ድጋፍ እያደረጉ ነው ሲሉ ኮንነዋል። አስከፊ ውጤት ይኖረዋል ሲሉም አስጠንቅቀዋል። የኤርትራው ፕሬዝዳንት ወታደሮቹን ከኢትዮጵያ ሉዓላዊ ግዛት እንዲያስወጣና በኢትዮጵያ ትጥቅ አንስተው መንግስትን ለመዋጋት የሚንቀሳቀሱ ኃይሎችን ከመደገፍ እንዲቆጠብም ግፊት ልናደርግ ይገባል ይገባል ብለዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ግንቦት 16 ቀን 2017 ዓ ም በተከበረው የሀገሪቱ ሰላሳ አራተኛ ዓመት ነጻነት በዓል ላይ ኢትዮጵያን በተመለከተ ባደረጉት ንግግር የኢትዮጵያ መንግስትን መተችታቸው ይታወሳል። ጦርነትን ለማስቀጠል የጦር መሳሪያ ግዢ ላይ ይገኛል ሲሉ ነው የአብይ አህመድ አስተዳደርን በወቅቱ የተቹት። ኦነግና ኦፌኮ በቀጣይ ዓመት በሚደረገው ጠቅላላ ምርጫ ለመሳተፍ የሚያስችል አቋም ላይ እንዳልሆኑ ገለጹም። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግረንስ ኦፌኮ በተለያዩ አካባቢዎች የሚካሄዱት ግጭቶች ብቻ ምርጫውን ላለማድረግ በምክንያትነት ሊጠቀሱ እንደሚችሉ መጥቀሳቸውን ቢቢሲ ዘግቧል። ፓርቲዎቹ ከቦታ ቦታ ተንቀሳቅሰው ህዝባዊ ውይይቶችንና የምርጫ ቅስቀሳ ማድረግ እንደማይችሉና መንግስት ከፍተኛ ጫና እንደሚያደርስባቸው ገልጸዋል ተብሏል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ነባር ችግሮች ሳይፈቱ ምርጫ ከተካሄደ ሀገሪቱን ወደ ባሰ ትርምስ ይከታታል በማለት አስጠንቅቀዋል። ቦርዱ ለምርጫው ቅድመ ዝግጅት እያደረገ መሆኑና ምርጫውን በተቀመጠለት የጊዜ ሰሌዳ እንደሚከናወን ማስታወቁን መዘገባችን ይታወሳል። አሜሪካ ለቡርኪና ፋሶ መሪ ይቅርታ ጠየቀች። ቅሬታ ባስነሳው ንግግር ዙሪያም ማብራሪያ ሰጥታለች። አሜሪካ ቀደም ሲል በቡርኪና ፋሶ ፕሬዚዳንት ካፒቴን ኢብራሂም ትራውሬ ላይ ለተሰነዘሩ ውንጀላዎች ይፋዊ ይቅርታ ጠይቃለች። በአሜሪካ የአፍሪካ እዝ ዋና አዛዥ ጀነራል ማይክል ላንግሌ የተሰጠው ይህ ይቅርታ ከቅሬታ አስነሽ ንግግራቸው ጋር ተያይዞ ማብራሪያም አቅርቧል። ጀነራል ላንግሌይ ቡርኪና ፋሶን የመውረድ ሳይሆን ለማዳን ነው የመጣ ነው ሲሉ በኬንያ የሰጡት አስተያየት በበርካታ የቡርኪና ፋሶ ዜጎች ዘንድ ቅሬታ አስነስቶ ነበረ። ይሁን እንጂ ጄኔራሉ ንግግራቸው የግል ምልከታ እንጂ የአሜሪካ መንግስት አቋም እንዳልሆነ ገልጸው የህዝቡን ሉዓላዊነት እናከብራለን ብለዋል። በመቀጠልም ቡርኪና ፋሶ በኢኮኖሚያዊና በመሰረተ ልማት እያሳየች ያለውን እድገትን አድንቀው ለተፈጠረው አለመግባባት ይቅርታ ጠይቃለሁ ሲሉ አረጋግጠዋል። ዶናልድ ትራምፕም የሁለቱን ሀገራት ግንኙነትን ዳግም እንዲጀመር መመሪያ ሰጥተዋል የተባለው የአሜሪካ ልዑክ ቡድንን የመሩት ዊል ስቲቨንስ እኛ ማንንም ለማስተማር እዚህ አይደለንም፣ ግባችን ሰዎችን ማዳመጥና በመከባበር ላይ የተመሰረተ ግንኙነት መገንባት ነው ብለዋል። ይህ በእንዲህ እንዳለ ከውጭ ሀገራት የነበሩ የቡርኪና ፋሶ ተወላጅ ዶክተሮችና ምሁራን ሀገራቸውን ለማሳደግ ከፕሬዝዳንት ትራውሬ ጋር ለመስራት ወደ ትውልድ ሀገራቸው እየተመለሱ መሆናቸውም ተነግሯል። ፍርድ ቤቱ ዶክተር ማህሌት ጉሽን ጨምሮ ሁከት ማነሳሳት የተጠረጠሩ ስምንት የጤና ባለሙያዎች ላይ ስምንት ተጨማሪ የምርመራ ቀናትን ፈቀደ። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጉሽን ጨምሮ ከፍተኛ ሁከትና ብጥብጥ ማስነሳት ወንጀል ክስ የቀረበባቸው ስምንት የጤና ባለሙያዎች ላይ ስምንት ተጨማሪ ምርመራ ቀናትን ፈቅዷል። ዶክተር ማህሌትን ጨምሮ ክሱ የቀረበባቸው የጤና ባለሙያዎች ከዚህ ቀደም ግንቦት 13 ቀን 2017 ዓ ም በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ለማስታወት ቀርበው ፖሊስ 12 ቀናት እንዲሰጠው መጠየቁን ተከትሎ ፍርድ ቤቱ የ12 ቀናት ምርመራ ጊዜ ፈቅዶ እንደነበረም የዶክተር ማህሌት ቤተሰቦች ገልጸዋል። ይህን ተከትሎ ከ12 ቀናት በኋላ በተያያዘው ሳምንት መጀመሪያ ሰኞ ግንቦት 25 ቀን 2017 ዓ ም ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራዬን ስላልጨረስኩ ተጨማሪ ቀናት ይሰጠኝ ሲል ጠይቋል ብለዋል። ፍርድ ቤቱም በጉዳዩ ላይ ውሳኔ ለመስጠት ለረቡዕ ግንቦት 27 ቀን 2017 ዓ ም ቀጠሮ መስጠቱን አመልክተዋል። በዚህም በዛሬው ዕለት ፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጉሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል በተጠረጠሩ ስምንት የጤና ባለሙያዎች ላይ የስምንት ቀን ተጨማሪ የምርመራ ጊዜ መወሰኑን የዶክተር ማህሌት ቤተሰቦች አረጋግጠዋል። በሀገር አቀፍ ደረጃም የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን 2017 ዓ ምህረት ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩት አናቶሚክ ፓቶሎጂስት ዶክተር ማህሌት ጉሽን ጨምሮ በዘጠኝ ግለሰቦች ላይ ሁከትና ብጥብጥ ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ እንደቀረበባቸው የዶክተር ማህሌት ቤተሰቦች መናገራቸው አይዘነጋም። ከዚሁ ጋር በተያያዘ ጠቅላይ ሚኒስትሩ ከማይወክሉን ግለሰቦች ጋር ውይይት ሊያደርጉ ነው በማለት የጤና ባለሙያዎች ቅሬታ ማሰማታቸው ተዘግቧል። በርካታ ቀናትን ካስቆጠረው የጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በቅርብ ቀናት ከተወሰኑ ባለሙያዎች ጋር ውይይት ሊያደርጉ መሆኑ ታውቋል። ይሁንና እነዚህ ተወካይ ተብለው ከጠቅላይ ሚኒስትሩ ጋር ውይይት ሊቀመጡ እየተዘጋጁ ያሉ ባለሙያዎች ሚኒስትሮች የአብዛኛውን የጤና ባለሙያን ጥያቄ የማያስተጋቡና ለመንግስት ቅርበት ያላቸው ሆን ተብለው እየተመለመሉ መሆናቸውን መሰረት ሚዲያ ቅሬታው ደረሰኝ ሲል ዘግቧል። ስብሰባው እየተዘጋጀ ያለው ከመላው ሀገሪቱ ከተውጣጡ የፓርቲ አባላት ከሆኑ ባለሙያዎች ጋር ነው። ይህ ደግሞ መላው የኢትዮጵያ ሕዝብ ሊያውቀው ይገባል በማለት የእንቅስቃሴው አስተባባሪ ሆኑ የጤና ባለሙያ ተናግረዋል። የኢትዮጵያ ጤና ባለሙያዎች ማህበር በቴሌግራም ቻናሉ ላይ ባደረገው መጠይቅ ወይም ፖል ዘጠና አራት ፐርሰንት የሚሆኑት ባለሙያዎች በቀ ቀጣይ ሊደረግ የታሰበው ስብሰባ እንደማይወክላቸው በምርጫቸው አሳይተዋል። እስከ መቼ በይስሙላ ስብሰባና ውይይት ህዝብን ለመሸወድ ይሞከራል? ለማንኛውም ደህና ተከፍሎንና መሰረታዊ ነገር ተሟልቶልን ሳይሆን በብዙ የኢኮኖሚ ሀሳብ ጭንቀት ውስጥ መሆነን ሳንታክት በፍቅር እያገለገልን ያለ ህዝብ ሆይ እውነታውን እወቅልን በማለት በዚህ ዙሪያም መልእክታቸውን አስተላልፈዋል። አክለውም በቀጣይ ቀናት ማንኛውም ከጤና ባለሙያ ጋር ተሰበሰብኩ ተብሎ የሚሰራ የሚዲያ ፕሮፓጋንዳ በሙሉ እውነተኛውን የተቸገረውን የራበውን ጥያቄ እየጠየቀ ያለውን የጤና ባለሙያ እንደማይወክል ህዝባችን እንዲያውቅልን እንፈልጋለን። እርካታ ምግብ አይሆንም። በችግራችን ጊዜ ለራሳችንም ለልጆቻችንም ሊደርስልን አልቻልም። የቤት ኪራይ አይከፍልም። ከመታረዝ አያድንም። አድምጡን፣ ስሙን። ከሚወክሉን የኢኤችፒኤም የቦርድ አባላት ጋር ብቻ ለመወያየት ፍቃደኛ ሆኑ ብለዋል። ውድ የቻናላችን ቤተሰቦች ለአሁኑ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበር። በቀጣይ በሌሎች መረጃዎች እንገናኛለን እስከዚያው ቸር ቆዩን።